እረስች፣ ወጣው እሺ፣ መጣው መጣው፣ እሺ፣ ጎረም ሰው እንዴት ነህ? ምነው ያለወትሮ ብቻህን እናትህ የለችም። እንደ ስለ እናትህ ምን ልንገርህ? የኔና የእሷን ጭቅጭቅ ቅጭቅ ነጋጠባ እያየህ ደግመህ ደጋግመህ ዛሬም ትጠይቀኛለህ አይደል? አዎ ልጅ፣ አውቃለሁ። የኔና የአንተን ሴት አይን አይኗን እያየው ከእንዴና አንተ ርሻት ከጎኔ የተኝታ አሷን አስባለሁ። የዘ ፍጥረትን ውል ርቀት ጥልቀቱን መረምራል። እንስብስፋ እንጀቷን፣ ኮረንቲ ምላሷን፣ የመላእክት እምነቷን፣ የሴት አንቅናቷን ነጋጠባ እያየሁ ይቺ ሴት እናት ናት ወይስ ሚስት እላለሁ። አዎ ልጅ አውቃለሁ። እናት ኖሮ የሚያውቅም እናትክን አላውቃት አታውቃትም ሚስቴ የቅነቅንህ አትስማው ብሶቴ፣ ጅል ትመስለኛለህ። ገርሏን አትንገረኝ አንተ ሚስት የለህም፣ እኔ እናት ነበር። እግዚአብሔር ከአዳም ጎን አጥንት ገሽልጦ ተራቡ ስላለ ሔዋንን አስቀምጦ ድንቅ ይላል ፍጥረቱ ከፈጣሪ ይበልጦ። ከሰማኸኝ ልጄ ይህ አይደለም ታምር! ይህ አይደለም ድንቁ አዳም ግንጣ የውሃንን ማጽደቁ። አታየው አታየውም እንዴ? ፈጣሪ ያልሆነ ሰው ቅርንጫፍ ገንጥሎ ዛፉን እያራባ ምሩን ሲያለብሰው የእግዚአብሔር ታምራቱ ችሎታውም ምጥቀቱ የኔና የአንተን ሴት እናትና ሚስትን አንድ ላይ መስራቱ የእናትን ውሃነት ከሚስት እሳትነት፣ የእናት ንጹህ ፍቅር ከሚስት ቅናት ጋር በአንድ አዋህዶ ፍጹም አዘኔታን ካጉል ጥርጣሬ በአንድ ላይ ገምዶ ፍጹም ፍጹም ተቃራኒ ሁለት ነፍሶችን በአንድነት ማኖር ያ ነው መፍጠር ልጄ፣ ያ ነው ተአምሩ። እና ልጄ ሁሌ የኔና የአንተን ሴት አተኩሬ ሳያት የትኛው ጎኗ ሚስት የትኛው ነውና አዎ ልጅ፣ አውቃለሁ። እናትህ መልአክ ናት። እናትህ ይቅርታ አይታ ማጠግብ ከጠዋት እስከ ማታ ካመሻ ተኛ ህልሟን ትፈራለች። ጉዳትህን ችግርህን ካሳየኝ እያለች ንስሄ ገልዩ ናት። አታውቅም ይቅርታ ስትናፍቀኝ ውላ ከጠዋት እስከ ማታ ካመሻው አትተኛም፣ ህልሟን ትፈራለች። ከቆንጆ ሴት ጋር ሲሳሳቅ ሲቃበጥ ባያውስ እያለች ፍጹም አትተኛም፣ ህልሟን ትፈራለች። ልጅ ሆይ ጠቢቡን ፈጣሪ ባሰረው አይፈታ ቅኔ በህዋን ረቂቅ ነፍስ ግራ እንዳትጋባ ሚስት እናትህ ትሆን እናትህን አግባ። ሚስት ስትከፋብህ እናትህን አስ ሕጸጽ አንተውና ደግነቷን ሰብስ አዎ ልጅ አውቃል የኔና የአንተ ሴት ይቺ እናት ወደር አልባዋ ሴት የሚገልጣት ጥበብ ከቷ ያልተገኘላት የእናትነት ገድል የእናትነት ሀሳብ የእናትነት መንፈስ የእናት ሚስጥረ ነስ ፈጣሪ ቢደንቀው የእናትህን ገድል ከሚስት የሰረቀው። አዎ ልጅ አውቃለሁ። እናት ጸሎት ናት! ከፈጣሪ ምልጃ ኃጢአትን አጥቦ ስሬትን ማውረጃ። ስድብ እርግማኖ የእናት ነው አይደርስም፣ ስሜት አደፍርሶ ቂማ ያስቋጥር። ይቺ ሴት ሚስቴ ናት፣ ባጠፋ እርግማኔ ለግዜር አሳባቂ ኢምንት ኢምንት ኃጢአቴን በእንባዋ አድማቂ ስድብ እርግማኑ አጥንትን ይሰብራል። ቀንቆጥሮ አይጠፋም ምልብ ውስጥ ይቀራል እና ልጄ ሁሌ የእኔና የአንተን ሴት ይችን ባለቤቴን ይቺን እናትክን አተኩሬ እያየው የሄዋን ፍጥረትን እመረምራለሁ። መርምሬ መርም መርምሬ ግራ ይገባኛል። ሁሉ ይረቅብኛል። አተኩሬ ሳያት የትኛው ጎኗ ሚስት የትኛው ነው እናት? ልጄ ሆይ ልብ በል ፈጣሪ ባሰረው አይፈታ ቅዴ በሔዋን ረቂቅ ነፍስ ግራ እንዳትጋባ! ሚስት እናትህ ትሆን እናትህን አግባ ሚስት ስትገፋብ እናትህን አስብ! ሕፀጿን ተውና ደግነቷን ሰብስ አዎ አሁን ይች ያውቃለሁ እናት ኖሮ ቢያውቅም እናትህን አላውቃት አታውቃትም። ሚስቴን ሚስቴን ይቀነቅናል አትስማው ብሶቴን። ጅል ትመስለኛለህ። ደግ ናት አትበለኝ አንተ ሚስቴን ለምን እናት ነበረኝ? የኔና የአንተ ሴት ይህቺ አንተ እናት የመውደድ ምሳሌ የፍቅር አውልት ነው። ገና በጠዋቱ ክንዷን አንተ ርሳ አፈጡቷን ጎርሶ መላእክቶች አይተው ፍቅር ብለው ጠሩት በአንድ ቃል ተስማምተው። ልጄ በእናት እቅፍ የምተኛው እንቅልፍ ሰላም ነው ድንቅ ነው የመላእክት ዜማ በደንብ አምባ የሚፈስለ ልብ የሚሰማ እኔ እኔ በሚስቴ እቅፍ የምተኛው እንቅልፍ ህልምና ቅዠት ነው ገነትና ሲሆን ግራ የሚያጋባ ባንድም አይጠቀልል ገና በጠዋቱ አዳምና ሔዋን በፍቅር ተዋውቀው ክንዱን አንተራሳት ክንዱን አንተራሳት ፀጉሯን አለባብሳው ተኝተው በውድቅት መላእክቶች አይተው አንዱ ፍቅር ሲል ሌላው ቅናት አንዱ ስስት ሲል ሌላኛው ስሜት መልአክ ሳይስማሙ ቁርጡ ቃል ሳይገኝ ዘመን ክንፍ አውጥቶ ትውልድ ተከመረ ስሜት ከቀናት ጋር ፍቅር ከቀናት ጋር ፍቅር ከስሜት ጋር እንደተሳከሩ ታዲያ ይደንቅም ልጅ ፈጣሪ ታምሩ እናትና ሚስት በእኔ እናንተ ሴት ውስጥ አንድ ላይ ማኖሩ ግራ ይገባኛል። አትኩርሬ ሳያት የድረስ ሚስቴ ናት። ምን ሆነ ያንተ እናት ልጅ ወይ ልብ በል ፈጣሪ ባሰራው አይፈታ ቅኔ በሄዋን ረቂቅ ነብስ ግራ እንዳትጋባ ሚስት እናት ትሆን እናትህን አግባ! ሚስት ስትከፋብ፣ እናትህን አስብ። ህፀጽዋን ተውና ደግነቷን ሰብስ። የኔና የአንተ ሴት ለቃል ለቃሉ ለመፍቻላት ልትፈትናት ካሻ አልወድሽም ብላት ለአንተ አልወድሽም ስድብና ቁጣ እልህ አይገነፈል ክፉ ካፋ ያወጣ እኔ ግን እኔ ግን ይህችን ሴት ሳት ብሎኝ እንኳን አልወድሽም ብላት ምጽሐት ነው ትርጉም ፈውሳ ለባመው ከምሶሷችን ስር ጎመራው ፈንድቶ አራና ግድግዳው መተሳሰባችን በማበል ተመቶ ይሰምጣል ጀልባችን የአብሮነታችን አውቃለሁ አውቃለሁ ይልጅ የእኔና የአንተ ሴት ይህች እናት ለኑሮ አለኝታ ፍጹም ነፃነት ከስጋ ከደሟ ከነብሷ ቀንሳ የአንተን አበርክታ ለራሷ ሳንሳ ብረር ብለሃለች ክንፍህን አብቅላ አካልህን ፈትታ መንፈስህን አዝላ ግና የኔ ሚስት የአንተ ነፍስና ደም ከወጣበት ቦታ ልቤን አስገብታ በፍቅር ወይን ያስራ! ህፃ ክንፌን ሰብራ የእርምጃዬን አድማስ በስንዝሯ ሰፍራ ለእኔ ሥራቴ ናት የአንተ ነፃነት፣ የሁለታችን ሰይተር ሩሃ እናት። አዎ፣ ልጅ አውቃለሁ፣ እናት ኖሮ የሚያውቅም እናት፣ ግን አላውቃት አታውቃትም ሚስቴ ይቅንቅና አላት ስሞ ብሶቴ ጅል ትመስለኛለህ። ደግ ደግናት አትበለኝ። አንተ ሚስት የለህም። እኔ እናት ነበረኝ። ሄሎ ዶክተር፣ አዎ እየመጣው ነው። እዛ ያልኮት ቦታ ይጠብቁኝ። እ እሺ ዶክተር ግን አወቅበት ልጅ ፈጣሪ ባሰረው አይፈታ ቅኔ በህዋን ረቂቅ ነብስ ግራ እንዳትጋባ ሚስት እናት ትሆን እናትህን አግባ ሚስት ስትከፋብህ፣ እናትህን አስ ሕጸሷን ተውና ደግነቷን ሰብስ በል ደናዋለን በሰው ማታ እንገናኛለን።